በቀጭኑ ሽቦ እለቱ ቅዳሜ ነበር። የእረፍት ጊዜ ስለነበረ አረፋፍቼ መነሳት ፈልጌ ነበር፣ ግን ድንገት የማላውቀው ስልክ ተደወለ። ስልኬን ሳይለን ስላላደረኩ ረብሹኝ ስለነበር ዘጋሁት እና ተኛው። ነገር ግን ብዙም ሳይቆይ መልሴ ተደወለልኝ። አነሳሁት እና ሄለው አልኩ በእንቅልፍ ድምጼ። እንደ መተኛት አለ የማላውቀው ድምፅ። ምናልባት የማውቀው ሰው ሆኖ እንዳይቀየመኝ ማልበል አላልኩትም። አዎ ቅዳሜ ማይደል አልኩት። ኑሮን ለማሸነፍ በማይተኛበት ዘመን አንቺ ትተኛለሽ አይደል አለ፣ ትንሽ እንደ መሳቅ ብሎ። አዎ የዚህን ዓለም ነገር በትንሹም ቢሆን ለመርሳት ስል ነው ያደረግኩት። ይቅርታ ግን ማልበል አልኩት። ሰላም አይደለሽ አለኝ። ይቅርታ ሳስተል አይደለውም። እሺ በቃ ብሎ ስልኩን ዘጋ። እኔም ያቅምቁትን እንቅልፍ መልሼ እንደማላመጣ ስላወኩኝ ስላወቅኩኝ ተነስቼ ሻወር ፎጣ ስፈልግ በድጋሚ ስልክ ይጠራ

ለምን ሾፋ ላይ ምሬ ነው ሮቢል ነው ስሜ ወሽ ሮቢ ምን ነው ሮቢ ግምንሽ ነው ፍቅሬ ነው መቼስ በዚህ ሰዓት አንድ ሴት ብቻዋን መሆን አትችልም ይቅርታ የስም መመሳሰል ሁሉን ይቀይራል ብለህ ግን እንዳታስብ ይሄ መቅሪ እንደዛ አሰብሽው ሳንቺ እንዴት ማለት ከናኩ ከታወቅን ሰከንዳት አላለፉ ቸኮች ለማለት ነው አዎ አይመስልሽም የአሁኑ ወንዶች ምን እንደምታስነኩ እኮ ምን ይታወቃል። ሴት ሁላ በመጀመሪያ ቀን እየተሸነፈላችሁ እኮ ተቸገረ። ምን እናድርግ። አሪፍ ትቀልጃለሽ። ስለታወኩሽ ግን ደስ ብሎኛል መቅዲ፣ ባይጠቅመኝም እስካሁን በኋላ አልጎዳኝም። በል በል በል፣ የከጥሩ ሰዓቴን አስረፈርክብኝ። በኋላ እናወራለን። ስልኩ ተዘጋ። እኔም የኔ ሮቢጋ ሄጅ የሆነውን ሁላ ስነግረው ምንም አልመሰለውም። ትንሽ እንኳን ባለመቅናቱ ተናድርኩኝ። ብዙም ሳይቆይ ቤት መሄድ እንደምፈልግ ስነግረው ምን ሆንሻል? አብረ አብረን እንደምናሳልፍ ተናግረን ነበር እኮ አለኝ። አሁ ግን ትንሽ ራሴን እያመመኝ ስለሆነ መሄድ ይኖርብኛል አልኩት። እሱም ልሸኘኝ ሲነሳ፣ አያይ አያስፈልግም፣ አልተከርኩም እኮ ብቻ የሚሄድ እችላለሁ። እሱም ብዙም ሳይከራከረኝ ሳያመነታ እሺ ደናደር ያለኝ፣ ደናደር ብዬ ወጣሁኝና ከተከራየው በቤት ፊት ለቤት ትንሽ ግሮሰሪ ነገር አለች። እዛ ገባሁና በንዴት ስጋተው ስጋተው አምሽቼ ገባሁ። በጣም ጥንብስ ብዬ ነበር። ሰክሬ ነበር። አድጋዬ ላይ እጅግ ጋደም እንዳልኩ ስልክ ተደወለ። ስልኩን አነሳሁት። ሄለው አለኝ። ሄለው አልኩ። በሰከረ ድምፅ ሮቢ ነኝ። ሮቢ ሮቢ ምንድን ነው የሚያስቅሽ? የላትኩኝ፣ ጨጓራ በሳቅ የከለቀቀኝ ብዬ እኮ ነው። ደግሞ ቤት በኩል ላትኩኝ አለ። ነገሩን ለመስማት ከመቸኩሎ የተነሳ አንተ እኮ ሮቢ አትወደኝም አትቀናብኝም ደግሞ እንደዚህ አምሮብኝ እንኳ አምሮብሻል አትለኝም። ቆይ እያለ በሳቅ ፈረሰ። ምንድን ነው የሚያስቅ? እኔ እኮ ያኛው ሮቢ የለኝ እንዴ? መቅዲ ባይ ባይ ባይ። ስካርሽ ልቀቅሽ እንጂ፣ ፊት ሽንታጠቢ ያኛው ሮቢ የሆነ ይህኛው ሮቢ ሁለቱም ያው ናቸው። ስማቸው ሮቢ ሮቢ፣ ጾታቸው አንድ፣ ተንኮላቸው አንድ፣ ልባቸው አንድ። እንዴ መቅዲ ሁሉም ወንዶች አንድ ናቸው ብለሽ ታስቢያለሽ? ምን ታስቢያለሽ ነው? ሁሉም ናቸው። አይደሉም፣ ናቸው። አንኮ ናቸው። እሺ አሁን ተኝ፣ ጠዋት ደውልልሽና እናወራለን ብሎ ስልኩን ዘጋ። እኔም ተኛው። ሲነጋ ስክር ብዬ ስለተኛው ጠዋት ስነሳ ራስ መታቷ አለቅሽ ስላለኝ ቡና አልጠጣበት ከፊት ለፊት ወደምትገኝበት ትንሽ ካፌ አመራሁ እና ቡናዬ እንደተጎነጨው ከኔሮ ቤት ላከ ቴክስት ነበር። መቅዲ ስላደረግሽልኝ ነገር በሙሉ አመሰግናለሁ ላፈቅርሽ ሞከርኩ፣ ግን በቃ አልቻልኩም። አንቺ መልካም ሴት ነሽ፣ መልካም ምን ሁሉ እመኝልሻለሁ፣ እኔ ግን ላፈቅርሽ አልታደልኩም የሚል ነበር። ከእግር ጥፍሬ እስከ ራስ ጠጉሬ ነበር የነዘረኝ። ፍርሃት ነው መሰለኝ፣ ያው ማጣት የሚባል ፍራቻ። ለካስ ማጣት ይህን ያህል ከባድ ነው። በቃ ራሴ ላጽናናው ሞከርኩ። በቃ እንደውም ቆይ ሩን የሚባል ሰው መጣ። የሆነ ጊዜ ተዋወቅን፣ የሆነ ጊዜ ደግሞ ተለያየን። ልክ ተጀምሮ እንዳለቀ የአሜሪካ ፊልም። ደግሞ እኮ የሀገር ውስጥ ፊልም ለማድረግ ይቃጣኛል ብንገናኝ የሚል ምኞት ስላለኝ፣ ወይ መቅዴ እርምሽን አውጪ፣ የሀገር ውስጥ ፊልም ላይ እኮ ቀድሞኑ ስለሚዋደዱ ነው መጨረሻ ላይ የሚገናኙት። ርምሽ ደግሞ ቀድሞኑ አይወድሽም። በብስጭት ስልኬን አነሳሁት እና አዲስ ወደ ታወቅኩት ሮቤል ደወልኩለት። ሄሎ መቅዲ፣ ወይ እንዴት ነ፣ እንዴት ደወልሽ? ምነመደወል አይቻልም? እረ ይቻላል። የት ነው ቤት ነው። ምን ነው መምጣት አይቻለም? ላንችማ በሬ ሁሌም ክፍት ነው አለኝ። የት እንደሆነ ቤቱና አድራሻውን ሰጠኝ፣ ግን ትንሽ ቆይቼ መልሼ ደውሎ ደረስኩ እንዳትይም ብቻ። በመጀመሪያ ቀን መገናኘቱ ስለከበደ ውጭ ብንገናኝ ምን ይመስልሃል ሁለቱም እኮ ያንቺ ሐሳብ ነው መቅዲ። ተቀጣጠነና አንድ አንድ ትንሽ ካፌ ተገናኘ። ይህኛው ሮቤ ከዛኛው ሮቤ በመልክ አይበልጥም። ግን ቁመናው ገራሚ ሲሆን መልኩ ያን ያህል አያስጠላም። ከሁሉም በላይ ቀልዱ ተመችቶኛል። ከተገናኘን ሰዓት ጀምሮ ቤት ስንገባ ሲያስቀኝ ነው የተለያየ ነው። እያን እያን ለሶስቱ ላይ ለማቋረጥ መገናኘት ጀመር። ይሄኛው ሮቤል ተረሶ ሌላ ሮቤል ተገኘ። ያን ስል ግን ፍቅሬን ረሳሁት ማለት ባይሆኑ ግን ይሄኛውን እየወደድኩስ ነው። ያው እንደተለመደው ቅዳሜ በፍጥነት ሊያናገረኝ እንደሚፈልግ ሲነግረኝ ደንግጬ ስለነበረ፣ በለበስኩት ቢጃማ በስርዓቱ እንኳን ፊትን ሳልታጠብ ይሮጥኩ ቤቱ ሄድኩ። ልክ ግቢው ስገባ ፊቱን በማስክ የሸፈነ ማንነቱ የማይታወቅ ሰው አንገቱ ላይ ቢላ አድርጎ ቀጥ ብሎ ከቤቱ ፊት ለፊት ወደሚገኘው መኪና ውስጥ አስገቡኝ። ቆይ ሮቤ ሊታል ምንድን ነው የምፈልጉት? ገደላችሁት ስል ዝጊ፣ እምቢካሽ እዚሁ እንዘርሻለን። ቆይ ለምን ስል አልሞተም፣ የእሱን ህይወት የምትወስኝ አንችንሽ አለኝ እኮ እንዴት እሱን እዛ ስድርሽታ ታያለሽ አለኝ እና ስፍራ ወደማይታወቅበት ቦታ ወሰዱኝን፣ አወርዱኝ በጓሮ በኩል ጭልም ያለ አዳራሽ ቤት ውስጥ አስገብኝና ተሰወሩ። የት ናችሁ? ምንድነው የምትፈልጉት? ስል ሮቢ ድንገት መቅዲ መቅዲ አታውሪ ሲል ሰማሁ። ሮቢ ሮቢዬ ሮቢ ይትና ይትና ስለው ድንገት የሻማ ብርሃኖች ታዩ። ቤቱ በአበባና በሻማ ደምቋል። አሁን ደግሞ የዲምላቱ መብራት አይን ላይ ቱግ አለ። ሰርፕራይዝ የሚል ብዛት ሃፒ በርዝዴይ አሉ። በሁሉም ሁሉም አንድ ሮቢ በጨዋታ መሃል የልደት ቀኔን ጠይቆኝ ነበር። ለዚህ እንደነበር አልገባኝም ነበር። ፍርሃቴን በአንዴ ረስቼ ወደ ደስታ ገባሁ። ጥሩ ጊዜ አሳለፍን። የጠፋን ታዩሳል ይሄ ነው። ያውም በቀጭኑ ሽቦ። Zombie apocalypse.